እሺ፣ በቃ ምሳ ምላቅርብ ቡና ምላፍ? አረ ልጄ እኔ ከቡና ላይ ነው ብድግ ብዬ የመጣሁት። እሺ ማሜ መቼ ነው አያሌውን የምትተዋወቂው? እኔ እንጃ መቼ። አሁን እስቲ እንግዲህ እና ሆሜ ና አባቱም ተጣልተዋል። ሁለቱም እልሀቸው የልቀቃቸው ና እናስብበታለን። እሺ ማሜ፣ የሚያስቸኩለን ምንም ችግር የለም። እንዴ ምን ማለት ነው? ሰርጉ ሳይደገስም ቢሆን በአንድ ጣራ ስር እየኖራችሁ ነው። የሚፈጠረው ነገር አይታወቅም። ቶሎ መጋባት አለባችሁ። እንደዛ ይሻላል። ያው ተዋደነው አብረን ይሁን ነው። ምን ይፈጠራል ብለሽ ነው? እንዴ ድንገት ልጅ ቢፈጠርስ? በኋላ በእርግዝና የታጀበ ሰርግ ከሚሆን ቶሎ ተጋቡ ብዬ ነው። ሀይ ማሚ፣ አሁን እኮ ልጅ ሰላም፣ ሰላም ውድና የተከበራችሁ የፍርት ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? ሰላም ናችሁ? ብዝት ይበልልኝ። እንግዲህ ጽናት ድራማ ክፍል ስልሳ ሁለትን ይዤላችሁ መጥቻለሁ ማለት ነው። ይህንን ቪዲዮ የምትመለከቱ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሲቀጥ ደግሞ ኮሜንት ላይ ማለት ነው የምወዳችሁ ምርጦቼ አስተያየታችሁን እፈልጋለሁ። አይዞሽ በርቺ ስለምትሉኝ ከልብ ከልብ ከልብ ነው የማመሰግነው ማለት ነው። እወዳችኋለሁ ቀጥሉ ሰብስክራይብ ማድረጋችሁን አትርሱ። እኔ ምግብ ሳልሰራ ነጣ ብዬ ለእኔ እኳ እንጅ ማየት በቂ ነው። ሀኒ ላግዛት። ሂጅ እኮ ለካ ሰዓቱ ሄዷል። እንዲና ሄደ እንደውም፣ ይኸውልሽ በፍቅር የተከሸነ ቆንጆ ምግብ እንሰራለን። ኦኬ እራስ አልነግርህ ለአን የመሰነባበቻ ፕሮግራም ብናዘጋጅላት። መቼ ነው የምትሄደው? አንድ ሳምንት አለኝ ብላለች። እሺ ደስ ይለኛል። እሺ ሀሳብ በልስ። ሲጀመር አንቺ አምጥተሽው እኮ እኔም አልስማማምበት፣ እሱንም አውቃለሁ። ሲቀጥል ደግሞ እኔ ለአንቺ አለቃሽ ሳሎን ባለቤትሽ ነኝ። እሺ ታውቃለህ፣ ግን አንዳንዴ ለዚህ ክብር መብቃትኝ ሳስብ ፈጣሪን ምን አድርጌለት ነው ብዬ አስባለሁ።

ሄው ጤና፣ እንደምን ነሽ? ማታ ደውላለሁ ብዬ ሳልደውል ኧረ ምንም እንቅልፍ ጥሎኝ ነው። እኔ ጋ ሁሉም ሰላም ነው። እሽ፣ ቆይ ግን መቼ ነው የምትመጪው? እህቴ አልባሽሽ ነው፣ በቃ ብቸኝነት ደክሞኛል። እሺ አሁን ንገሪኝ መቼ ነው የምትመጪው? እህቴ እኔ ሰርፕራይዝ ሰርፕራዝ እንደማልኩት ታውቂያለሽ። እሺ በቃ ሲመችሽ ግን ደውይልኝ እሺ

ሴትርስ ሴትእርስታፍክር እንጂ ምንም ነገር አፍር ትችም በጣም እ አስበል እንደዛ፣ ከእኔ ውጪ ሌላ ሰው የለም። የምልህን ነገር በሙሉ እኮ ነው ያስቀየረች። አንተ በጣም ወድ ጓደኛዬ ጽናት ደግሞ ለአንተ ስትል በጣም ብዙ መስዋዕት እነትከፍላለች። እኔውም ባለፈ ነገር ልወቅሰህ ምናምን ነገር አለ ግን በቃ በጣም ብዙ ነገር በድላታል። ስለዚህ እባክህ ማላቸው ያለው ፍቅር ይበልጣልና ከም በኋላ ምንም ነገር ቢፈጠሩ እንዳታስቀይ፣ ማለት አረ፣ በጭራሽ ነው። ከዚህ በኋላ እሷን አስቀይም ማ ወደዛ ሲወል ወደሆነ ህይወት መመለስ አልፈልግም። ያራዳ ልጅ በቃ ተቻ ስልንመኖር ያለብና እኮ እንደዛ የምትሆነው የኔም ፍላጎቶች ለማሟላት ነበር እኮ አሁን እኮ አለፈ፣ ትላንትና ነበር እያሉ ማውራት በራሱ እኮ መታደል ነው። እሱማ ከዛ እዛ እየሰራች

ግን ማስታወቂያ ነ እንዳሉም፣ በቃ አትረብሹ። በቃ የፍቅር ፊልም ነው እንዴ? ፍቅር ፍቅር እየጮታችሁ እኔ የፍቅር ፊልም ላይ ነው ለምን ተነሱ። እኔ ፊልሙ ነው ያለው